ተሳድቦ ያሸነፈ የለም፣ በስድብ ያሸነፈ የለም። ፍትህ የምጠይቀው በመሰዳደብ አይደለም። ጀግናዎቹ የለንደን ፋኖ የው ወጥቶ በተግባር ያሳያሉ። ትግል እስከ መጨረሻው ጥግ ድረስ ሄደው ጠቅላይ ሚኒስትሩ አልቀረም ምን አልቀረ እየገቡ ቤታቸው ድረስ ጽሑፍ እየጻፉ ይታገላሉ። አንተ ሶሻል ሚዲያ ላይ አፈን ክፈት፣ እኔ ሱቅ ከፍታለሁ። እናንተ ሶሻል ሚዲያ ላይ አፋችሁን ክፈቱ ማሬ ማሬ ጀግኗ ጀርመን ላይ ሱቅ ትከፍታለች። አንተ አፍን ክፈት፣ ቲክቶክ ላይ የመጣ ክፍት አፎች። እኔ ሱቅ ከፍታለሁ፣ አንተ ቲክቶክ ክፈት። ሁለት ቲክቶክ አለኝ ሴት፣ ሶስት ቲክቶክ አለኝ። አፈር ፍረ ብላው ብር አይሆን። አንተ ሙርት ይዛለን፣ ገንዘብ ይዛለሁ። ልዩነቱ ያ ነው። ሶሻል ሚዲያ ላይ ቁጭ ብለ ሶስት ቲክቶክ አለ። የተንኮል ቲክቶክ በአንዱ ስማቸውን ሳረጉ አማራና ኦሮሞን ሲያጣሉ፣ ትግሬና አማራን ሲያጣሉ ይውላሉ። ግማሹ ስሙን ተከስታ አርጎ፣ ግማሹ የፋኖን እንትን ለጥፎ፣ ግማሹ የኦሮሞ ወይ ያጫሉን አርጎ እኮ ነው። ሶስቱም ስልታቸው ይሄ ነው። መሬት ላይ ግን ወፍ የለም። አወዝ ላስመንት ኢትዮጵያ አንድም የዚህ የልክስክስ የሶሻል ሚዲያ መሬት ላይ የሚጣላ የለም። በተለይ ነጋዴው ማንነታቸውን እንኳን አይተዋወቁም። በሚሊዮን ገንዘብ እየተላላኩ ስራቸውን ይሰራሉ። መርካቶ ላይ አንታፈን ክፈት፣ እነሱ ስራ እየሰሩ ነው። እኛ እኮ እየተከላከልን ያለነው የሶሻል ሚዲያ ክፍት፣ ዘረኛ ወደ ምድር እንዳታመጡት ነው እንጂ እስካሁን ኢትዮጵያዊነትም ጠብቆ ተከባብሩ። ይሄ ሁሉ መከራ የደረሰበት ትግሬ እንኳን አሁን ብትሄዱ ትግራይ አማርኛ ይከፈታል ኦሮምኛ ይከፈታል። ጉራግኛ ይከፈታል። ሂድ መቀሌ ቼክ አርግ መቀሌው ስንጀ የቀበርኩ የለም ጥንብ ዘረኛ ማንም ልኮ ትግራይ ዘረኝነት አሰራጭልኝ ያለ አንዱም ልጁን የላከ የለም። ይሄ ሁሉ ችግር ደርሶበት አንድ ሚሊዮን ልጆቹን አቶ እስቲል ትግራይ ሀገር ብትሄዱ አማርኛ ከፍተው ቁጭ ላይ ይሰማሉ የላቸውም ጠብክ አማራውም ኬትም ብሄር

ውጣና የሞተች አለችው የኦሮሞን ባህል ስታስተዋውቅልህ የነበረች የኦሮሞን ባህል በዓለም ላይ እንዲታይ ከፍ ብላ ያደረገች እህትን የሞተችው ውጣና ድምፁ ናት እያልኩ ነው። ጋጠረው ሀሬ ድምፁ ናት በቅት እኔን ከመሳደብ አንተ መሀይም ደንቆሮ ሂድና ድምፁ ናት። ሀሬ ከንቱ ማንም እኮ ዘረኝነትን ጭልኛለህ። ኦሮሞ የለም አወዝ ከኦሮሞች ጋር ነበርኩኝ። ምስኪን ኦሮሞ በልቶ የሚጠግብ የማይመስለው አየው እኮ ኦሮሞ፣ ሄጄ እንደ አባቃሪ አይነት ምስኪን ኦሮሞ፣ እንግዲህ አዲስ አበባውንም አይደለም የገጠር ኦሮሞዎች ከኔ ጋር ነበሩ። ምንም አይነት ተንኮል የማያውቁ ተንኮል ልታስተምሯቸው። ሀጠራ ሀሬ እዚህ ላይ የምትለፈልፈው ነው መሬት ላይ የሚወርደው ልክስክስ መሀይም፣ የሶሻል ሚዲያ መሀይም ጥርቅም። እናንተ እዚህ ሶሻል ሚዲያ ላይ ያላችሁ ከሶስት ብሄር የወጣችሁ አንድ ላይ አፍኖ ሳውዝ አፍሪካ በአደራ መልክ ለአምስት ዓመት ፖለቲካ እንዳትሳተፉ አገር እንዳትገቡ ካላደረግን ይሄ ጥንብ ዘረኝነታችሁ መሬት ላይ ቢወርድ ታጫርሱን። አላችሁ ጥንብ ዘረኞች ሀጠራ አሬውላ። ተስተካከል ብዬ እየነገርኩ ነው። ድምፁን ለህትን ድምፁን አንድ ዘፋኝ ታሰረ እና ምን ሊመጣ ነው? ኦሮሚያ ምን ሊቀርባል? ሌላ ዘፋኝ ሚዘፍን የለም ዘፈን የሚዘፍን የለም። ዘፋኝ የገዛ እርጉዝ እርጉዝ ሰው እኮ ነው የጎደለው? ያረገዘች ሚስቱን በግፍ ገሎ እዚህ የሚበል የእኛዎቹ እዚህ የሚበል አጠራው ልክስክስ፣ እዚህ የሚበል እነሱ በእኛ ምን አገባቸው? ነገ እኔም ብሞት ጉራጌ ናት ስብትን ብለ ድምፅ አልሆንም ልትል ነው። የእነሱ ናት ምን አገባን? ያገባናል ብዬ እየነገርኩ ነው። ያገባናል፣ ያገባናል እየነገርን ነው ያገባ ነው። ገና ዛሬ እንደውም ለእሷ ነው ጥቁር የለበስኩት። ገና ቲሸርቷን እንደዛች እንደሞተችው ልጅ ቲሸርት እናሰራለን። እኔ ሶሻል ሚዲያዋን እንዴት እንደማምሳ አሳይሃለሁ። ፕሮፋይል አስቀይሬ ለአንድ ወር ፎቶ እንዳይነሳ እኔ ገና ቲሸርት አሰራላታለሁ። የስ ሴት እህቴ ናት። ፍትህ ለሴቶች ፍትህ ለቀነኒ ምስኪን ሳትናገር ችላ ለኖረች ፍትህ ለቀነኒ ለምስኪኗ እህታችን፣ ሀጠራው እንዴ! ሴት ልጅ ሞታ ምን ገዳይ ብሔር የለውም። ኦሮሞ ገዳይ ነው እንዳይባል ፈርተ ከሆነ ማንም በብሔር የመጣ የለም። ፍትህ ለቀነኒ እያልን እየጠየቅን ነው። አንተ ችግርህ ብሔር ውስጥ ገብተ ኦሮሞ ይነካብኛል። ማንም ኦሮሞ ነካ የለም። ፍትህ ለቀነኒ ነው እያልን ያለ ነው። መሀይም ጭንቅላትን አሰራ። ሶሻል ሚዲያ ላይ ያለ መሀይም ሶስት ዘረኞች አርፋችሁ ቁጭ በሉ እየተባለ እየተነገራችሁ ነው። አጠራው እኔ አልሰማችሁም? እናንተ እንዴ ግፈኞች፣ እንዴ ድምፅ እንዳትሉ ነው። እዩት ደግሞ ይሄን ጥንብ ዘረኛ በጉራጌ ክልል ላይ የሚኖር የደቡብ ልጅ አማራ ነኝ ብሎ ይሄ ምስኪን አማራ ገንዘቡን አንስቶ ዝም ብሎ ነው የሚበት ነው። አማራ አይደለም ገብቶ ድጋሚ ሞጣ ቤት አማራ አይደለም ብላለች ሮማን። ከኔ በር የሚያውቅ አለ ወይ? ከኔ በር የሚያውቅ አለ ስለራ መኪና የቆረጠ ጦርነት አደልሽም ተብላል። ሞታ ዝም ብላት እባክህ። እሷ እኔ ከዚህ በፊትም እንደዛ ስትለኝ እርጅኝ እርጅኝ አግዥኝ ስላልኳት ነው አግዥኝ እኔ ኢትዮጵያ አለው ወይ እጅኝ አግጅኝ ስላልኳት ነው። እኔ በራሴ በኩል አግዛለሁ። እኔ በራሴ በኩል እኔ በራሴ በኩል ውሸቷን ነው እዚህ ቤት ውስጥ ብቻ ብሩን ውሸቱን መሆኑን ሳቅ አስቁሜው ወደ ሀያ ሺ ብር ሚላ ራሱ እኔ ትኬቷለ ራሱ እየተላከለት እኔ ቤት ውስጥ እጄ ተቆርጧል በጦርነት በትግራይ ጦርነት ብሎ ኦኬ፣ አብሮ የተዋጋ አንድ ወታደር አምጣ የሚባል ሳያመጣ ነው የሄደው። ሳናግር ወደ ሀያሽ ብረርተነዋል። ከዛ በፊትም ሌላ ቦታ ተሰባስቦለት ባጃጂ ተገዝቶለት የሚኖረው ቡርታ ቡርታጀራ ነው የሞተው። ትልቅ መኪና እየነዳ ያለ ተገልብጦ ነው። የአክስቱ ልጅ ትናንት እዚህ ቤት ገብታ ነበር። የሞተው በመኪና አደጋ እጁ የተቆረጠው እብን እጁ ተቆርጦ እግዚአብሔር ይቅር ይበለኝ። የተቆረጠው እጁ እስካሁን አልተገኘም የት እንደሄደ ጫካ ውስጥ ገባ። እግሩ እግር አውጥቶ ይሄዳ ሄዳ አይታወቅም። እጁ አልተገኘም። በጦርነት አልተዋጋም። እስቲ አብሮት ወታደር ቤት ስም ይኖራል፣ ጡረታ ይኖርሃል። የጡረታ መብቶ የተከበረበትን መታወቂያ አምጣና እኔ ይቅርታ አይደለም መቶ ሺህ የኢትዮጵያ ብር ልስጠው። ይሄ ልጅ የአማራ ልጅ እንድች ብለን ብር እንዳሰጥ ኢዝኖት አማራ የደቡብ ልጅ ነው። ጉራጌ ክልል የተወለደ ጉራጌነትም የለበትም አማራነትም የለበትም። መኪና ሲነዳ ነው እጁ የተቆረጠው። እሱ እኮ የአካል ጉደተኛ ነኝ፣ በአንድ እጄ ምንም መስራት አልቻልኩም፣ አግዞኝ ብል ችግር የለም ምን አለ መጀመሪያ መንግስት ጡረታዬን አላከበረልኝም ስል ከመንግስት ጋር እንደሚያጋጨው ሲያቅ መልሶ ካደና

ባጃጅ ገዝቶ የሚነዳ ልጅ ነው። ሶሻል ሚዲያው ደንቆሮ ስለሆንን የተቆረጠ እጅ ስላልፍ ስለምንደነ ዘመና ስድስቱን ቤር ያወራል። የፈረደበት አማራ አማርኛ ስታኮስ የአሁኑን አለማለመቱ እግዚአብሔር ይስተው። የድሮን ከሆነ መከላከያ ላይ ተዋግቶ መንግስት የት ሄደ? መንግስት እንጂ ለተቆረጡ ጡረታ አርላቸው ምን አላቸው? ሂዝ ላይ ሂዝ ላይን እኔ ለክሬ ነው። ልጅቷን ራሱ ማስገባት ይችላለሁ። ለክሬ ነው የምመሰክረው። እኛ ቤት ገንዘብ ተሰብስቦለት አምጣ ከተዋጋ የመታወቂያ የወታደር ወፌ ለሚያመጣው ጠፍቶ ዋሳፕ ላይ እንደውም ቆይማ ብዬ ስሙ እንደጻፍኩት መልእክት ራሱ ይቅርታ ሲለኝ አንቺ ብቻ አትንገሪብኝ ልረዳ። አሁንም እየዋሸ ስለሆነ ነው ያወጣሁበት እንጂ ምን አገባኝ፣ ይረዳ ብዬ ጸጥ ማለት እችላለሁ። እየዋሸ ስለሆነ ነው ሂዝ ላይ ማናባቱ ብዬ ስሙ እንደጻፍኩት እረስችዋለሁ። ማን ነበር ስሙን ጻፉልኝ። ፍቃዱ ነው። ማን ነው ስሙ? ይሄ ሀጠራው የጻፈውን እኮ አለ እኮ። ልክስክስ እንዴ! ይሄ ትምህርት ቤት ስትማሩ አበበ በሶ በላ ስትባል ለምን በላ ብለህ ሳትጠይቅ መጣ ጫላጩ የጨበጠ ሲባል ምንም ይጨብጥ ምን አገባኝ ስትል የመጣ ሁላ እዚህ ጌኔ ቢጤ ደደብ የመጣ ሁሉ ሲጫወትብህ ተቀበል ተቀበል። እዚህ ሀገር እንደ ልማዳቸው፣ እዚህ እንግዲህ እዚህ ሀገር አማርኛ እናስተምራለን እዚህ ሀገር ለተወለዱት ብለው ብላክቦርድ ላይ ቁጭ ብለው አበበ በሶ በላ፣ የዚህ ሀገር ልጆች ሁኬርስ። ከዛ ቀጠለና ጫላጩብ የጨበጠ ሲል ደንጀረስ ቴሬሪስት ብለው እርግፍ ብለው ወጡ። እነዚህ ልጆች አማርኛ ልማሩ አሉ። እኛ ግን ይህን ሰምተን እንኳን አበበ በሶ በላ ሲሉን እንኳን በላ በሶ ጥሩ ነው ብለን ቁጭ ጫላ ጩቤ የጨበጠ ሲል ሰኔ ሰላሳ በጩቤ እንደምንደባደብ ፕላን እናደርጋለን የዚያ አገር ልጅ ግን ጫላጩቤ የጨበጠ ብለው ሲያስተምሯቸው ኦ ዴንጀረስ ቴሮሪስት ብለው እርግፍ ብለው አማርኛ አልማርም ነው ያሉት። የእኛ ዘመን ልጅ ግን ጫላጩቤ የጨበጠ ሲሉን፣ እሺ አበበ በሶ በላ ሲል በሶ እየበጠበጥክ የምጠጣ ትውልድ ይሲ። ልዩነቱ እዚህ ሀገር የተወለዱ ልጆች አበበ በሶ በላ ሲሉ ሁኬርስ ጫላ ጩቤ ጨበጠ ሲሏቸው ዴንጀረስ ቴሮሪስት ብለው እልምን ያሉት በጩቤ ለመጣላት እንኳን አላሰቡ። አጠራ እውነቱን ስነግርህ አዳሜን ይሰድበኛለን። ምሰማ ነገር የለም። ይሄ ደግሞ ድምፅህን ሰምቼ ካላወጣሁና ያልከውን ካላጋፈጥኩ ሞቻለሁ። እኔ ሮማን ሞቻለሁ። እስቲ ያምጣ መታወቂያ የፖሊስ መታወቂያውን ያምጣና ለማነው? ለሞጣ ጅሉ ይስጠው። እኔ ያስረዳው። ችግር የለብኝም እኮ አይዶና ቬኒ ፕሮብሌም። ግን ለምን ይዋሻል? አንድ እጁ ተቆርጧል በመኪና አደጋ። እርዱኝ አልቻልኩም። ወታደር ቤት ተገጨው፣ እንትና ቤት ተገጨው ቢለው። ለምን ይዋሻል? መንግስት ተዋግተው እጃቸው ለተቆረጡ ገንዘብ አላቸው። የት ሄደ ገንዘቡ? ውሸቱን ውሸቱን መሆኑ የምታውቁት በዚህ እኮ ነው። እኔ ቤት አስራ ሰባት ሺህ ይሁን አሸናፊ፣ አው ስሙት፣ እዚያ አለኝ አሸናፊ። አሸንፋ አታውቅም ማሸነፊያ የተደፈነ። ቆይ ፈልጌ ላግኘው። እግዚአብሔር ሜሴጅ ይቅርታ ይጠየቀኝ ሁሉ አለ። ቆይ ልፈልግና ላግኘውና ውርደቱን ላውጣለት። እንዴ ስማማትሉም። እንዴ እንዴ እኔ ኮቭን ተጣላው። ከኛ ልጆች ጋር ቢረዳስ አንቺ ምንሽ ተነካ? በቃ እጁ ተቆርጧል ብዬ ሁሉ ተጣልቻለሁ። ግራ ገባ እኮ ይኸው፣ አገኘሁት። ወይኔ አጥፍቶታል፣ አጥፍቶታል አትፍቶታል እግዚአብሔርን ነምላችሁ ይኸው።